አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሃያ ሁለት በዚች ቀን ከግብፅ ደቡብ ከአብ አውራጃ ከሆሪን ከተማ የከበረ አባት ይስሐቅ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱ ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሞታ ብቻውን ያለእናት አባቱ ያሳደገው ኖረ። ጥቂት ባደገ ጊዜም የአባቱን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያ ወራት ታላቅ ረሃብ ሆነ። የአባቱ ሚስት ጠራው ነበረ። ከጥቂትም በቅር እንጀራ ትሰጠውም፣ ያንንም ሁልጊዜ ለእረኞች ሰጥቶ እሱ ግን እስከ ምሽት ይፈጽማል። ምሳውን ለእረኞች እንደሚሰጥና ሁልጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያ ወደ እሱ ሄደ። ቅዱስም ሕፃኑ የአባቱን መምጣት አውቆ በልብሱ ሶስት ጭቃ አድበልብሎ አሰረ። እንደታሰረ በሚያዩ ጊዜ አባቱ አምባሻ እንዲመስለው ብሎ አባቱን በመጣ ጊዜ ልጁን ልብስ ፈቶ አየ። አምባሻውም ሆነው አገኛቸው። የነገረውንም ሰው ምግቡን ለራኞች ከሰጠ በዘሬቱ ቀን ይህ አምባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነቱ ሰጥቷል አለ። ሌሎችም ብዙዎች መጥተው በዚህ ነገር ምስክሮች ሆኖ፣ አባቱም አደነቀ፣ እግዚአብሔርም አመሰገነ። ይህም ባደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዓመታት ኖረ። አባ ኤልያስም ባረፈ ጊዜ በርኑግ ወደሚባል ገዳም ሄዶ ስሙ ዘካርያስ ከሚባል አረጋዊ ዘንድ በዚያ በታላቅ ገድል ተጠምዶ ኖረ። አባቱም ያገኘው ዘንድ በሀገሮች ሁሉ ይዞር ነበረ። በዚህ በበርኑግ ገዳምም ባገኘው ጊዜ ከእርሱ ጋራ እንዲመለስ አባቱ ለመነው። አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄ ዘንድ እስከሚያርፍም ከእርሱ ዘንድ እንዲኖር አዘዘው። ይህም ቅዱስ ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱም ባረፈ ጊዜ አባቱ የተውን ገንዘብ ሁሉ ለድዎችና ለምስኪኖች ሰጠ። ከከተማውም ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሰራ። በሰላም እስከሚያርፍበት ቀን ድረስ ያለማቆረጥ በመጓገደል በጾምና በጸሎት በስግደት ኖረ። ባረፈ ጊዜም መልካም ቦታ አኖሩት። ከዚያም ተሰወረ። ከብዙ ዘመናት በኋላ እግዚአብሔር ሊቀልጠብ ወዶ በመቃብሩ ላይ መብራት ሲበራ እህል የሚያጭዱ ሰዎች ሶስት ቀን ያህል ታየ። ሊያዩትም ወደ ቦታው ሲደርሱ ያ መብራት ከእርሳቸው ይሰወራል። በሁሉ ዘንድ ሲሰማም እንዲሁ ሆኖ ኖረ። ከዚህም በኋላ በመቃብሩ ላይ እያበራ ያ መብራት ደሞ ታያቸው። ስጋውንም በዚያ እንዳለ ሁለተኛ በህልም ነገራቸው። ምዕመናንም አክብሮ በግመል ጭለው ወደ ሀገሩ መካከል ወደ ሆሪን ወሰዱት። ነስሪን ከሚባል አገር መካከል ሳይደርሱ ግመሉ በዚያ ተንበረከከ። እንዲነሳም መቱት፣ መነሳትን እምቢ አለ። መኖሪያው በዚያ ይሁን ዘንድ እግዚአብሔር ፈቃድ እንደሆነ አወቁ። በዚያም በስሙ ቤተ ክርስቲያን ሰርተው ስጋውን በውስጧ አኖሮ፣ ከእርሱም ብዙ ድንቆች ተአምራቶች ተገለጡ። እግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለሙ ትኖር አሜን። በዚች ቀን የከበረ አባት የእስክንድርያ ሊቀ ጳጳሳት የአባቶች ሊቃነ ጳጳሳትም 19ኛ የሆነ እለእስክንድሮስ አረፈ። ስለ እርሱም ሐዋርያ አባት አትናቴዎስ እንዲህ አለ። አባቴ እለእስክንድሮስ ተቀምጦ ወንጌልን አያነብም፣ ቆሞ ያነባል እንጂ። ከእርሱ ጋር ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ እመምኔቶች መጥተው በእኛ ዘንድ ሰባት ሰባት ቀን የሚጾሙ ደናገሮች አሉ፣ በእጅ በእጆቻቸው ምንም ምን ስራ አይሰሩም ብሎ ነገሩት። እርሱም እህቶቼ፣ እኔ ሁለት ቀን እንኳ ከቶ አልጾምኩም፣ ፀሐይ እስኪገባም ቆይቻ አልበላሁም። በልክ በላለሁ፣ በልክም ጾማለሁ፣ በልክ መጠንም ሰራለሁ ሚበሉ ዘንድ በልክም ይጾሙ ዘንድ በልክም ስራ ይሰሩ ዘንድ ነገሯቸው። በበጎ ስራ ሁሉ ይሰለፉ አለ። የዚህም ቅዱስ ወላጆቹ ደጎች ምእመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ በውስጧ አደገ። አባ መክሲሞስ አናጉንስጢስነት፣ አባ ቲዮናስ ዲቁና፣ ተብሳቤ ጸሰማት ጴጥሮስ ቅስና ሾሞታልና፣ እርሱም ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ ይህ ለእስክንድሮስና አኪላዎስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው ለመኑት። ስለ እርሱ አባ ጴጥሮስ ይማልዱለት ዘንድ ሁለቱ ለምኗቸዋልና። አባ ጴጥሮስ ግን በውግዘት ላይ ውግዘት ጨመረበት፣ እንዲህም ብሎ ነገራቸው። የክብር ባለቤት ጌታዬ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ፣ ልብሴን አርዮስ ቀደዳት አለኝ። ይህም የባህሪ አንድነቴን ለያት ማለት ነው። ውግዘቱንም እንደጨምርበት እርሱ አዘዘኝ። ደግሞ እንዲገለጠላቸው አኪላስ ሊቀጵስና እንዲሾም ከእርሱ በኋላም እለእስክንድሮስ እንደሚሾም አርዮስን እንዳይቀበሉት፣ በምንም ስራው እንዳይተባበሩት አዘዛቸው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀጵስና ተሾመ። የአባት ጴጥሮስንም ትእዛዝ ተላልፎ አርዮስን ከውግዘቱ ፈተው ቅስና ሾመው። ስለዚያ አኪላዎስ በመንበረ ሲመቱ ያለ ስድስት ወር አልኖረም፣ በድንገት ሞተ። ከዚህ በኋላ ይህ አባት ለእስክንድሮስ ሊቀጵስና ተሹሞ በመንበረ ሲመቱ ላይ ተቀመጠ። አሪዮስንም ከወገኖቹ ጋር አውጉዞ አሳደደው። የሀገር ታላቆችም ከህዝቡ መጡ፣ ከውግዘቱ እንዲፈታውም መለመኑት። በውግዘት ላይ ውግዘት እንዲጨምር እንጂ እንዳይፈተው አባት ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አሪዮስ ወደ ንጉስ ቆስጠንጢኖስ ሄዶ በግፍ አወገዘኝ ብሎ ለእስክንድሮስን ከሰሰው። ስለዚህም ንጉሱ 318 የከበሩ አባቶችን በኒቂያ ከተማ ሰበሰበ። ይህም አባት ለእስክንድሮስን መርጦ የጉባኤ መሪ ሆነ፣ አታቴዎስም ጻፊ ነበር። አሪዮስም ተከራከረው፣ ክህደቱን ግልጽ አደረጉ። ስለጌታችን ኢየሱስ ክርስቶስም ከአባቱ ከአብ ጋር ከወት መንፈስ ቅዱስም ጋር በመለኮቱ ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውገዞ ለይቶ ከቤተክርስቲያን አሰደዱት። በአንድ ቃልም ጸሎተ ሃይማኖትን ከአባቶች ጋር ሰሩልን። ደግሞ በእርሳቸው ቤተክርስቲያን ለዘላለም የምትመራባት ሀያ ቀኖናን ሰርቶ ወሰኑ። ከዚህ በኋላ ይህ አባት እለእስክንድሮስ ወነ መንበረ ሲመቱ ከድል ጋራ ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ መንበርም 17 ዓመት ኑሮ ሰላም አረፈ። በረከቱ ከኛ ጋር ለዛለሙ ትኖር። ለእግዚአብሔር ምስጋና ይሁን፣ አሚን። በዚች ቀን የአዲስ ማርቆስ የእረፍቱ መታሰቢያ ሆነ። እርሱም በእስክንድርያ ለተሾሙ አባቶች 49ኛ ነው። ይህም አባት ከእስክንድርያ አገር ነው። እርሱም በስራ ሁሉ ቅድስናውን ጠብቆ ኖረ። የተማረም አዋቂ ሆነ። ለወንጌላዊ ማርቆስም በስም ሁለተኛ ነው። አባ ዮሐንስም ዲቆና ሾሞ እጅግ መልካም ካህን ሆነ። መጽሐፍትን በሚያነብ ጊዜ በአንደበቱ ቅልጥፍና በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆኑ። ከዚያም አባ ዮሐንስ ከእርሱ ጋር አኖሮ በሊቀበጵስናው ስራ ሁሉ ስልጣን ሰጠው። ያለ እርሱ ምክር አባ ዮሐንስ ምንም ምን አይሰራም። ከዚህም በኋላ በአባ መቃርስ ገዳም የምንኩስና ልብስ አለበሰው። በዚያች የምንኩስና ልብስ በለበሰባትም ቀን ከቅዱሳን አረጋውያን አንድ ጻድቅ ሰው መጥቶ ከእርሱ ላይ እንዲህ ብሎ በሕዝብ ፊት ይህ ስሙ ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ ወንበር ሊቀመጥ አለው ብሎ ትንቢት ተናገረለት። አባ ዮሐንስም የሚሞትበት ጊዜ ሲቀርብ አባ ማርቆስን ሊቀጵስና እንዲሾሙት ኤጲስቆጶሳቱን አዘዛቸው። በእርሱ መሾምም ደስ አላቸው። ከአቦያንስ ረፍት በኋላ ያለ ፈቃዱ ሾሙት። እርሱ ግን ከእርሳቸው ሸሽቶ ወደ አስቄት ሄዶ ሰዎችንም ልከው አስረው ወደ መንጵረ ሲመጡ አመጡት። ከዚያም በኋላ ጸጥ ብሎ ስለ አብያተ ክርስቲያናት የሚያስብ ሆነ። የፈረሰውን አነጸ፣ ጠገነ። በዘመኑም መናፍቃንን ጠባይ ከህዝቡ ውስጥ አስወገደ። ይኸውም በግብፅ ሀገር የተገለጡ ለብቻቸው ቤተክርስቲያን ሰርተው የሚኖሩ ናቸው። እርሱም አስተምሮ መክሮ መልሶ ከመንጋዎቹ ጋር አንድ አደረጋቸው። እግዚአብሔርም በዚህ አባት እጅ ድውያንን በመፈወስ፣ አጋንንትን በማስወጣት ብዙ ድንቆች መልዕክቶችን ገለጠላቸው። ከእርሳቸውም አንዱ አስተውል፤ አንተ ያለ ፍርሃት በድፍረት ሥጋውንና ደሙን የምትቀበል ባትሆን ይህ ባላገኘህ ነበረ። ከእንግዲህ ከክፉ ስራሃና ከአንደበት በሚወጣ ከከንቱ ነገርም ሰውነትን ጠብቅ አለው። በዘመኑም በምዕራቡ ያሉ እስላሞች የሸጧቸው ዘንድ ብዙ አቤተ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድርያ መጧቸው። ይህንም አባት እጅግ አዘነ። ከገዳማቱና ከምዕመናን ብዙ ገንዘብ ለምኖ ከእስላሞች እጅ በሰላሳ ሺህ የወርቅ ዲናር ዋጃቸው። የነፃነትም ደብዳቤ ጽፎ ነፃ ወጣቸው። እንዲህም አላቸው ወደ ሀገሩ መመለስ የሚሻ እኔ ስንቅ ሰጥቼ ያሰናብተዋለሁ፣ ከኔ ጋር መኖር የሚሻም ካለ እኔ ጠብቀዋለሁ አላቸው። የተመለሱ አሉ፣ ስንቅ ሰጥቶም ያሰናበታቸው አሉ። ከእርሱ ዘንድ የቀሩትንም ጠበቃቸው አጋባቸውም። ከዚህ በኋላ ስለ መደታችን ቤተክርስቲያን አስበ አድሳትም። ሰይጣንም በሀገር ውስጥ ሁከት አስነስቶ በእሳት አቃጥላት። ይህም አባት መልሶ ዳግመኛ አድሳት። የክብር ባለቤት ጌታችን ኢየሱስ ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በወርቀንም ወንጌላዊ ቅዱስ ማርቆስ ተገለጠለት፣ ለሚወዱት እግዚአብሔር ስላዘጋጀው ተድላ ደስታ ነገረው። ስጋውን ደሙን ከተቀበልክ በኋላ ታርፋላ አለው። በነቃ ጊዜም እንዴት እንዳየ ከእርሱ ዘንድ ላሉ ኤጲስቆጶሳት ነገራቸው። ከዚያም የቅዳሴውን ስርዓት ጀምሮ ቀድሶ ስጋውን ደሙን ተቀበለ። በዚያን ጊዜም አረፈ። የሹመቱ ዘመን 2 ዓመት ሆነ። ለእግዚአብሔር ምስጋና ይሁን። በረከቱ ከእኛ ጋር ለዘረሙ ትኖር አሜን። በዚችም ቀን የከበረ አባት አባ ሚካኤል የእስክንድሪያ ሊቀ ጳጳሳት አረፈ። እርሱም ለአባቶች ሊቀ ጳጳሳት ሃምሳ ሶስተኛ ነው። ይህም ቅዱስ ጻድቅ መንኩሶ በአስቄጥስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾመ። ከዚያም ያለ ፈቃዱ ወስደው በግድ ሊቀጵስና በእስክንድርያ ሀገር ላይ ህዳር 24 ቀን ሾሙት። በሊቀጵስናውም ስራ ተጠምዶ የሚጋደል ሆነ። እንደ ሐዋርያትም አጠባበቅ መንጋውን ጠበቀ። ታላቁ ጾም በደረሰ ጊዜ ወደ አቅስቄት በዚያ ሊጾም ወጣ። ከመሾሙ በፊት በዚያ ገዳም ውስጥ በብሕትውና ሆኖ መጠመዱንና የቀድሞ መጋደሉን አሰበ። ወደ ጌታችንም እንዲህ ብሎ ለመነ። አቤቱ እኔ በብቸኝነት መኖርን እንደምሻ አንተ ታውቃለህ። ለዚች ለተሸንኩባትም ሹመት ችሎታ የለኝምና የምትገባኝም አይደለችም እና በይቅርታህም ብዛት ነፍሴን ወስደ ከዚህ ድካም ተሰረፈኝ ዘንድ ለምናለው። ጌታም ልመናውን ተቀበለ። ከፋሲካ በዓል በኋላ በፍቅር በአንድነት አረፈ። በሹመቱም ዘመን ሁለት ዓመት ከአምስት ወር ነው። ለእግዚአብሔር ምስጋና ይሁን። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን አባታችን ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ወርዶ ከከበሩ ቦታዎችና ሊቃነ ጳጳሳት ከአባ ሚካኤል በረከት ተቀበለ። የወለቱም ቅዱሳን በረከት ከእኛ ጋር ለዘላለሙ ትኑር አሜን። ማለፍ ዘልፈለለ